ቤተሰብ ፍቅር ማለት እንዲህ ነው እንጂ። የምሬ ነው ምላችሁ በጣም ደስ ብሎኛል። ሀይሚና ብሩኬ የሚገርም ቪዲዮ ይመጣሉ እንግዲህ። በኮሚቲ ፎታቸው ለጠፉልን ማለት ነው እንግዲህ ብዙዎቹ ትላንትና እና በጣም ብዙ ነገር ስታስበው የነበራችሁ፣ ብሮኬ የሆነ ቪዲዮ ለቆ ነበረ ቲክቶክ ላይ በጣም ምንድነው እየተፈጠረ ብላችሁ በጣም ብዙ ልጆች ስትጨነቁ ነበራችሁ። በእርግጥ ዛሬ እንግዲህ ሀይሚና ብሮኬ እንግዲህ ፋቢትን ብሎ መጡ ማለት እውነት ለመናገር በጣም ደስ ፍቅር ማለት እንዲህ ነው እንጂ ከጭቅጭቅ፣ ከንዝንዝ ፈጣሪ ጠብቀ እንዴ ፍቅር እየመሰለ ነገር የለምና እንግዲህ ሀይምና ብሩክ የሚገርም የሚገርም በቃ አለ አይደለም። አዲስ ፍቅር ውስጥ ናቸው። እውነት ለመናገር ሮማንቲክ በሉ። ፈጣሪ እንግዲህ ፍቅራችሁን እያሳምርላችሁ። ሰላም ሰላም፣ ጤና ይስጥልኝ፣ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልህ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የእኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። ላይክ እያደረጋችሁኝ ቪዲዮ ከወደዳችሁ ሰብስክራይብ አድርጎ ሼር አድርጎ አይከፍልበትም እንግዲህ ሀይሚ ሀይሚና ብሩኬ በአዲስ ነገር መጡ ማለት ነው በጣም ደስ ብሎኛ እውነት ለመናገር ለማንኛውም እንኳን ደስ አላችሁ ብዙዎቹ ትላንትና በጣም ነበረ የተጨነቃችሁ ሀይሚና ብሩኬ ጠብቶ አቁሙናል ለመናገር ትላንትና ብቻን የቀሩ ደግሞ ብሩኬ የሆነ ቪዲዮ ስለለቀቀ ምንድን ነው የተፈጠረ ብሏቸው በጣም ብዙዎቹ ስታስቡ ነበራቸው። ይሄ ዛሬ ደግሞ በአዲስ ነገር ጨረቆች መጡ ማለት ነው። በጣም ደስ የሚሉ እንግዲህ ዛሬ ያበደ ቪዲዮ ነው ብዬ አስባለሁ። ብሩኬ እንግዲህ እንደሚታዩት ሀይሚ አንገቱ ስር ገብቷል። በቃ ፍቅር ፍቅር በሉ ቤተሰብ፣ በቃ ሮማንቲክ በሉ የእውነት ሀይሚና ብሮጌ በጣም ደስ የሚሉ ምርጥ ጥንዶች ናቸው። እውነት ለመናገር ፈጣሪ እንግዲህ ፍቅራችን ከዚህ በለጠ ፍሬሽ ያደርግላቸው። ፍሬሽ ነው አይደል? በቃ ምን ብዬ እንደምናግራቸው አላውቅም። ፈጣሪ አይለያቸው። ፈጣሪ ያስጣመረ ማንም አይለያቸው። ስለዚህ ፍቅራችሁን ፈጣሪ ያሳምርላችሁ። በጣም ነው ደስ የምትሉ የኔዎች፣ የኔ ጨረቆች፣ በሀይሚና በብሩኬ። ግን ለምንድን ነው ቪዲዮ አልሰራበት አላውቅም። እግዚአብሔር በጣም ነው ደስ የሚሉኝ፣ ግን ቪዲዮዋችሁን አያለው አልሰራውም። ለምን እንደው እንኳ አላውቅም። ቤተሰብ እስኪ አበረታቱኝ። ከዛሬ ጀምሬ በሀይሚና በብሩኬን ለመስራት ሞክራለሁ። እናንተ ላይ ካደረጋቸው ካደረጋችሁልኝ ቪዲዮውም ሼር ካደረጋችሁልኝ በሀይሚና በብሩኬ ካቸብዬ ይመጣለሁ ማለት ነው እና እስኪ አበረታቱኝ። ለማንኛውም ቪዲዮ ከተመቻችሁ ላይክ አድርጉ። በጣም ነው ምወዳችሁ። እንግዲህ ጨረቃዎቻችን በጉጉት ማተ እንጠብቃለን። በአዲስ ነገር ስለመጡ ደስ ብሎኛል። እንግዲህ ሀይሚና ብሩኬ ልዩ ፍቅር ውስጥ ናቸው ያሉ ማለት ነው እና እንግዲህ እናያለን። በጉጉት እንጠብቃለን ጋይስ እሺ።